አሰላሙ አሌይኩም ወረሕመቱ ላሂ ወበረካቱ ውድ ቤተሰቦች፣ እንዴ ናችሁ? ደና ናችሁ? አልሐምዱሊላ በያላችሁ። በሰላማችሁ በዝት በዝት ይበል። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ እንዲ ጓስል እንዲአላ የሆነ ተኩስ ሰማ ስሰማ ማለት ላይ ሰውነት የሆነ ነገር ይናገረኛል።

ያው የራስ ስተኛ እንዴት ነው ልብስ? አሁን አብዛኛው ቀን ቀን አይመቸኝም። እኔ ያው ቁመም መራመር ስለጀመረኝ ያንንም ላጥፋው፣ እዛም መጀል፣ ወደ ልብስም ሳጥብ በሳሙና በዚህ ስለምትጠልቀው ማለት ነው። እየጠለቅኩ ጣጣ ሰምቶ ማገዱ ልብሳ ማበስበስ ምናምን ትያለ። አሁን ስተኛ ልብስ ላጥብ ወጥቼ ወዲያው ምን ተጀመረ ተኩስ። እንዲያው ልቤት ዘጠና ዲግሪ ይመታል እንዲያ

ስለዚህ እስኪ መመጣት እና ብዙ እህቶች ስለ ዩቱብ አከፋፈት እምትሉኛላችሁ ማለት ነው። እኔ እኮ ነግሬያችኋለሁ ዩቱብ አከፋፈት እንዳላሳያችሁን እየተሰማችሁ ነው ሲኖ እና ውድ ተመልካቾቼ የምሳሙትን ይመስላል። በነገራችን ላይ እያረፈ ነው ጦርነቱ ማለት ነው። እንደዚህ ምናምን በጊዜ ነው የጀመረው። እና አሁን እኔ ልብስ ላጥብ ወጥቼ ነበረ እንደሚታወደ ሰዘብሰቤ እና አላህ ሰላሙን ያምጣልን፣ ወላ አላህ ሰላሙን ያምጣልን። የፈጠረን ጌታ አላህ

ወላሂ ነው የምላችሁ ደንግጫለሁ። ሀቂቃ ነው የምላችሁ በጣም ነው እንደነገርኩት እና እኔ በጣም የሆነ ተኩስ ሲነሳ በጣም አንደኛ እኔ ታተፈጠርኩኝ ያኔ ጦርነት እንደዚ ተኩስ ምናምን ጆሮ ማለት ተኩስ

ከባድ ነው እና ጥያቄያችሁን ልመልስ። የነበረው ዩቱብ ዩቱብ አከፋፈቱን ንገሪኝ ምናምን ትሉኛላችሁ እና ዩቱብ በነገራችን ላይ አከፋፈቱ፣ እኔ እኮ ስልክ የለኝ ምናምን ብያቸዋለኝ። ስልክ ሁለት ስልክ ሲኖረኝ ስልክ ውሃ ውስጥ ገብቶብኝ አንዱ ስልክ ተበላሽቷል። ስለዚህ እንዴት ብዬ ማለት አሁን በቪዲዮ ይህን እኮ ይህን እኮ ይህን እኮ ማለት አልችልም። እና ዩቲዩብ ላይ ዩቲዩብ አከፋፈት ብላችሁ ካላችሁ ሰርሴ ካደረጋችሁ ይመጣል። ያንን እያያችሁ የምትሞሏትን ብቻ ላለመርሳት መሞከር ማለቴ የምትሞሏትን ነገር ድንገት ስልካችሁ ቢበላሽባችሁ ወደ ሌላ ስልክ ላይ ስታሰፍሩት ብል እንዳላችሁ የምትሞሏትን ነገር እንትን ማለት ነው ያለባችሁ ማለት ምን እንደምታደርጉ ያንን መያዝ አለባችሁ እና በተለይ ፓስወርድና ኢሜይላችሁ በስነ ስርአ መያዝ አለባችሁ። ና ያኑ ይህን የመሳ ውዳሴዎች ሁላችም እንዲ የሚደራረቡት እና እንደዛ እያረጋችሁ ሰርት እያረጋችሁ ሞክሩት። ክፈቱንም ዩቱብ አይቼ ነው በነገራችሁ ይነ በጣም ቀለሉ። ሁሉን ነገር ያውካብደን ካየነ ይከብደናል እና ዩቱብ ላይ ሰርች አድርጋችሁ የዩቱብ አከፋፈት ምናምን ብላችሁ ከጻፋችሁ ታገኙታላችሁ። እሺ ውደቶች እና እንደዛ ብላችሁ ክፈቱ እና እኔ ለማሳየት እንትን ነው አይመችም። ስልክ የለኝም፣ በምን ላሳያችሁ? ስልክ ሲኖር ነበር ማሳየት የምችለው። ስለዚህ ተው አንተራረግ እስኪ ልብስ ልጠብና እየፈራሁ በግራም በቀኝ እንጂ ቢመጣልኝ እንዲ የሆነ ቆሸሽ ባለቁጥር የሆነ በነገራችን ሰው የሌለው ሰው በጣም ከባድ ነው። ሀቂቃ እምላችሁ ሰው የሌለው ሰው ሰው ለሰው ሰው መድኃኒት ነው። ሰው በሽታው ምን የሚባለው ሰው በጣም ይናሁም። በቃ በዛም እንዲህ ምልክት መብራት ስላለ ነው እንጂ በጣም እየፈራሁ ነው። ግን አሁን አለቅ ርቄ ካላሰጣሁ ልብስ፣ አንተ አጣጥ ስለማልኩ የግዴታ አሁን ልጠብና አላህ ተኩሱን ያቁመው ማለት ነው።